የሚለ ጭራሽ አይኗን አፍጣ ጥርሷን ግጣ መኖሪያ ቤቷ ድረስ ኳኳኳኳ ልታረግ መጣጫ ረብስ የአብርሃም ድፍረት ደግሞ እንደ አይን ያወጣ ድፍረት ሆነ። እውነት ለመናገር ወሬ መስማት ብቻ ለምርጣ የሚሆነው ሌላ የሚያደርገው ሌላ ነገር ነው። በነገራችን ላይ ብዙዎቻችሁ ኮመንት የምታስቀምጡ አንዳንድ ልጆች ሙሉ ቪዲዮን ሳታዳምጡት ነው። ቪዲዮን አዳምጡት እና ምን እንዳልኩኝ ይገባችኋል። ከዛም በኋላ ኮመንት አስቀምጡልኝ አላችሁ ማለት ነው እንጂ እኔ አንድ ሰው ብቻ አሳካርጌ ያለ የምናገረው ብዙዎች እየተናገርኩኝ ነው፣ እንትን የምለው ማለት ነው። እና አብርሃም የሚያደርገው ሩታ ጋር መጥቶ ሌላ የሚናገረው ሌላ፣ ሄርሜላ ጋር ደግሞ ሄዶ የሚያደርገው የሚሆነው ሌላ። ሰላምን የምትፈልግ ከሆነ ከሄርሜላ ጋር እየሄድክ የምትጫወተው ጨዋታ አቁመ ከሩታ ጋር ቀጥ ብለህ ሂድ። አስተያየቷን አይታችሁታል። አብርሃም ሄርሜላ ማለት ነው። አብርሃም አንዳንድ ሰዎች በህይወታችን ደስታችንን ሲያዩ ደስታችን የሚያናድዳቸው ሰዎች ናቸው። እንዲህ የሚያድጉት ምናምን ብሎ ሲል እንዴት እንዳየችው ማለት ነው። ብዙዎቻችሁ ሄርሜላ እርጉዝ ናት ትላላችሁ ምናምን። አቤል ራሱን ሊያጠፋ ዛሬ ጫካ ሄዶ። ሰው ራሱን ለማጥፋት ማስታወቂያ አይሰራም መቼም። እንዴት አወቃችሁ? እሱ ገመድ ይዞ ጫካ መሄዱን እንዴት አወቃችሁ እና ተከተላችሁ? ሰው ራሱን ለማጥፋት ማስታወቂያ አይሰራም። ዝም ብሎ ነው ሄዶ በቃ ራሱ የሚያጠፋው ማለት ነው። ቤተሰቡን ካላሰበ ራሱን የወደፊት አላማ የሚባል ከሌለው ለአንድ ተራ ሴት ትናንትና መታ እንዲህ ህይወቱን ላመሰቃቀለችው ሴት ያውም ወይ ከነሷ ሳትሆን ወይ ከአብርሃም ሳትሆን ወይ የአብርሃምን ትዳር ሳታስተካከል ምስቅልቅልቅል ካደረገች ለሄርሜላ ብሎ ራሱን ማጥፋት ደረጃ የሚደርሰው ማለት ነው። አቤል በነገራችን ላይ የሆነ ቦታ ሄጄ ነው የመጣሁትኝ እና ዱባይ ደግሞ አሁን አየው ቀዝቀዝ እያለ ነው ከዛ እንደመጣሁኝ ነው ዳይሬክት ወደ ቪዲዮ የገባሁትኝ ማለት ነውና የ የሄርቤላ ሄርሜላና የአብርሃም ነገር ግራ የሚገባው ለሰሚው ለሚያየው ግራ የሆነ ነገር አሁን ስትመጣ በቃ ተሽሎኛል ግን ጥላኛ አትሄድም እያለች እዛ ጋር ታስመስላለች እዚህ ጋር ደግሞ ለሩታ መታ የምትናገረው ንግግር እንዴት ነው የሰው ልጅ እንደዚህ በማስመሰል ህይወት ራሱን አጥምዶ የሰውን ህይወት ሊበጠብጥ የሚነሳው እንዴ እንዴት ነው ማስመሰል ስም ይቻለው እዛ ጋር አብርሐምን ስታይ ተሽሎኛል አንዴ ማስመለስ አንዴ ራሴን አንዴ ወዴን አንዴ ራሴን አጠፋለኝ አንዴ ስራ መስራት አካቴን ታያለሽ እዚህ ጋር ደግሞ ሄርሜላ አሩታ ጋራ ደግሞ መተሽ ሰላማችሁን ሰላማችሁ ተመልሷለ። ሰላማችሁን ነበር የምፈልገው እኔ እናንተን ሰላም ነው የምወደው ትያለሽ፣ እዛ ጋር ሌላ ነገር ትሰሪያለሽ። የሰው ልጅ እንደዚህ ሁለት ቢላዋ አትሆኑ። በቃ ሰላማችሁን የምትፈልጊ ከሆነ ሙሉ ለሙሉ እስኮዲያኛው ነው መውጣት ያለብሽ። አንቺ ከህይወታችን ወጣሽ እኮ ነው ያለቻት። ከህይወታችሁ ወጥቻለሁ ለው ብላ ስትል ማለቷ ነው። አንቺ ነሽ ከህይወታችሁ ወጣሽ። ሩታ ጋር ስትመጪ እኔ ከህይወታችሁ ወጣለሁኝ ከህይወታችሁ ወጥቻለሁ ትያለሽ እዛ ጋር ደግሞ ሄደሽ ራሴን ወገቤን አሞኛል ራሴን ቆለጥ ቆረጠኝ ፈልጠኝ ይፈልጣ ትያለሽ። እስቲ እስከ ወዲያኛው ከህይወታቸው ውጭና የአብርሃም እና የሩታ ህይወት እንደሚመለስና እንደማይመለስ ቼክ አድርጊ። በቃ እስከ ወዲያኛው ውጪ። የአብርሃምን ደስታ የምትፈልጊ ከሆነ አብርሃም ከልጁ ጋር እና ከባለቤቱ ጋር ደስተኛውኑ እንዲኖር የምትፈልጊ ከሆነ እስከ ወዲያኛው ጠርግ ብለሽ ውጪ። የራስን ህይወት ኑሪ ይበቅ በንቺና በነፂ ደግሞ በአብርሃም የተነሳ ሲታ ነገር ልክስክሶች ትዳር የሌለው ወንድና ፍቅረኛ የሌለው ወንድ ማየት አይናችሁ ማየት የተሳናችሁ የምታጅራ ሴቶች ማንን እንደምትይዙ ማንን እንደምታፈቅሩ ለማን ፍቅር እንደሚይዛችሁ ከማን ጋር ትዳር እንደምትመሰርቱ እንኳን የማታውቁ ሆስፒታል፣ ዓለም ለምን ራሳችሁን እዛ ተራ በተራ እያጠፋችሁ አታሳዩንም? ወንድ ከሆናችሁ ለምን አትሞቱ? ይሄ ምን አይነት እየቀመሳችሁ ሆስፒታል የምትታሸቡትን ማለት ነው። ቤተሰብ የምታሰቃዩ እቺ ደግሞ በተሰቀለ የሀረብ ዲቃላ የዳንኤል ቅምጥ የዳንኤልን ልጅ ያረገዘችው ምን አይነት ምን አይነት ተንከሲስ የሆነች ምን አይነት መርዝ የሆነች ሴት ናት። ጽጌ እግዚአብሔር ምስክሬ ነው። በጣም ተንቀሻት። ራስሽን የመጨረሻ እያወረድሽ ነው ያለሽው። እነዚህ ወራዶች ጋር እየሄድሽ ማለት ነው። በካራሽን አስከብር ያንቺ ቁም በአሁኑ ሰዓት ላይ ቁ በናች ለንትን እንኳን እጩ የተመረጥች ምርጥ ጀግና ሴት ቆነች ምንም ብትወኝ ምንም ብታርግ የሚያምርብሽ ማለት ነው። ይሄ የወረደ ወንድ ልጅ ጋር ሄደሽ ትወርጃለሽ እንዴ? እንዲሁ ትዕግስታችሁን አድንቀዋለሁ። ኛ እኔ በሆን እንኳን እርጉዝ አደለም እንኳን እንደዚህ ባዶ ወዷን አለም ቅርና የውሸቷን አርግዛ የምር አርግዛ አምስት ስድስት ሰባት ወር እንኳን ቢሆናት የሚያልላፊ ብትከፍት አልታገሳትም። እንዲህ የሚታገጽ እኔ እግዚአብሔር ምስክሬ ነው። ትንሹ ልጄን እርጉዝ ሆኜ ከወንድ ጋራ ውሃ በጣም ድሬዳዋ ነው የወለድኩት ማለት ነው። ሁለተኛ ልጄን ድሬዳዋ ሄደ ባለቤቴ ነው ሥራ እዛ ሄዱ ማለት ነው። እና ውሃ ቦኑ ላይ ሄደ ቦኑ ላይ ከወንድ ልጅ ጋራ ትጣልቻለሁ። እርጉዝ ሆኜ ስምንት ወር ምናምን ሆኜ ማለት ነው እጣላለሁ። ማነችና ኖች ገና ሆዶስ ምንም የሌለ ጭራሽ ጽጉን ሰራተኛ ጭራሽ ጽጉን ትላንትና መርዝ አብልተሽበታል ያለቻትን ዛሬ ሰራተኛ መርዝ ነበር። በጥጦር አንቺ ማጠጣት መርዝ ጠጪና፣ ሰው አርግዢ፣ ምን አርግዢ ሳትታወቂ እርጉዝ ነኝ ምናምን እያልሽ ትንበላጠጪ አለሽ። በልጣጣ የደሃ ልጅ። ኧረ ሜሮን በጣም ታጋስሽ፣ ታገሳችኋት። ትግስት ከዚህ በላይ ደግሞ እንደው ያ ለምን ዘር ማንዘሯ ለቃቅመ ይዛት አትመጣም? በዚህ በላይ ከዚህ ምን የመጀመሪያ ነች በኢትዮጵያ ውስጥ በአለም ላይ ያረገዘችው እሷ ወይስ እሷ ያረገዘችው ምንድን ነው? የንጉስ ልጅ ነው እንዲህ ያረገሰችው? ወይ ንጉሥ ነው እንዲህ ውስጥ ሆዷ ውስጥ ተሸክማ እንደዚህ አይናታችሁ ላይ ፖፖ ካልተቀመጥኩ ብላ ያለችው ቀፎ የእርግዝናን የማቅበጥበጥን የማማርን ሁኔታ የምታውቂው ገና በአንድ ወር ሻለም ገና ምን ከምን አርገሽ ነው እሱ ላይ ቅዘኝበት። ቤቱ ሄደሽ እሱ ላይ እንደዚህ አርግልኝ፣ እንዲግሪ እንጠረኝ፣ ገለ የነሸኝ ማስያዣ አርገኝ፣ ጸውሬን ስራኝ ምናምን እሱ ላይ ቅዘኝበት። እነ ጽጌ ግን ድጋሚ እሷ ጋር እየተገኛችሁ እንደዚህ የምትዋረዱ ከሆነ ገና ትቀጥልላችኋለች ማለት ነው። ገና ማቆሚያ የላትም፣ እሱ ማቆሚያ የላትም። የመጨረሻ የዘጋችኝ ሴት ሚዲያ ላይ ማታፍር ኤፍሱን የምትባሏ ኤፍሱን የቃና ድራማ ሰራተኛዋ እሷና የዚች ሄርሜላ የማያፍሩ አይናውጦች፣ የሴትነት ክብር የሌላቸው፣ የሴትነት ወግ የሌላቸው ስርዓተ ቢሶች፣ ቤተሰብ የሚባል የሌላቸው፣ እንደ ሴት ራሳቸውን የማያስከብሩ፣ እንደ ሰው ሰብዓዊነት የማይሰማቸው ደደቦች። ኤፍሱን ለዳን ያረገዘችው እና ሄርሜላ ለአብርሃም አርግዣለሁ፣ ይሁን ለማን አርግዣ አለው ብላ የውሸት ወረቀት አሰርታ የምትንጠለጠለው የሰው ትዳር ላይ ማለት ነው። የሰው ፍቅረኛ እኮ አፈቀርን የምትሉት የሰው ባል እኮ ነው ወደድን የምትሉት ይሄ እኮ። እኔ በእናንተ ቦታ ላይ ቢሆን ወይም ደግሞ ሌላ ሰው በእናንተ ቦታ ላይ ቢሆን እኮ የሚደበቅ እኮ ነው ይሄ በቃ፣ ከሚዲያ የሚያስጠፋ እኮ ነው እያደረጋችሁ ያላችሁት፣ እንጂ ሚዲያ ላይ እንደ ትልቅ ነገር ጀብድ እንደሰራ ሰው ሚዲያ ላይ ወጥታችሁ እንዲህ ብዙ የሚያስወራችኋል ነበር የሚያስደብቃችሁ ስራ ነው የሰራችሁት። ምክንያቱም የሰውን የነጠቃችሁት ነገ ደግሞ ከአንቺ ጋር ዛሬ በግድያሽ ወንድ ነገ ከአንቺ ጋር ሀክን ትፍ ብሎ ጠፍቶሽ ወደ ሌላዋ ተረኛ ጋር ደግሞ ይሄዳል። ይህም ደግሞ ጠብቂ፣ አሁን በአይናችን እናየዋለን በቅርብ ማለት ነው። የማይቀር ነገር ነው። በዚህ ሁኔታችሁ እንኳን ለትዳር አለም ለአዳርም አትሆኑም። ለአዳር ሄለንን ይዋል እንትና እንዳልክ በስሟ የሆነ እንትን ከፍቻ ምን ብሎ ስላልመሰለኝ ይሄንን ባለፈው ቀለበት ያደረገላት ልጅ ስኮዲያኛው ዳግመኛ በሕይወቴ እንዳገባ በሕይወት ካልገባ አለችው። ነው አይውሽ ባደረገልሽ ልብሽ ለፍቅር በጣም ቅርብ ነው። ለመጥናትም በጣም ቅርብ ነው። በዚህ ሁኔታ እውነተኛ አፍቃሪ እና እውነተኛ ቋሚ ሊሆንሽ ሽ የሚችለው ማን እንደሆነ ታውቂያለሽ እንዳልከና እንዳልከ ብቻ ነው የምሮ እየወደደሽ ማለት ነው። ነጋ አግብታ ወልዳ ብትመጣ መቀበላት ማገባት ጽፋ ነው ብሎ ተስፋ አድርጎ በተስፋ የሚኖረው ማለት ነው። ፍንት በዚህን ያህል እየወረዱ፣ ስራ በዚህን ያህል እየዘቀጡ አይን ያወጣ ድፍረት ያንን ደግሞ እና ሄን እና ሙቤን ተመልክቷቸው ከሙቤ ጋር የምትሄደውን እህቴስ አንተ ወደ እህትሽ ለምን ገደል አጋባም? ከትዳሩና ከሚስቱ ትበልጣለች? እን የአንቺ እህት ምንድናት? ማናት? ምን ብታቀምሹ ምን ብትሰጠው ነው እህትሽ፣ እሱ ይህን ያለ አንቺ እህት መስዋዕት የሚከፍለው ምን ስለሆንሽ ማን ስለሆንሽ ነው? ከትዳሩና ከልጆቹ ልበልጪ? ወደ ራሱ ሲመለስ ይህን መስቀል እንትን ስጦታ ከአንገት ላይ አታወልቀውም? እህቴ ሳትወጣ ያ የጥንቁላ ስራሽ እንትን እንዳይልብሽ ከአንገት ካይወጣም ብለሻል። የድፍረት ጥግ አይን ያወጣችሁ ዘልዛሎች ዘልዛሎች። አንዷ ደግሞ ምንድን ነው ያየሁት? እናቴ እሱ ሙስሊም ነው አይፈልጋትም። እሷ ክርስቲያናት ሃይማኖቴን ቀይራለሁ ይላል። አንተ ብ ለእሱ ብለሽ ና ሃይማኖትሽ የምትቀይረው እንጂ ሃይማኖቱን ወደ ሾ አለው እሱ ደግሞ ለሱ ብለሽ ሃይማኖትሽ እንድትቀይርለት አይፈልግም። እሱን ወደሽ ሃይማኖትሽ እንድትቀይርለት አይፈልግም፣ ሃይማኖቱን ወደሽ ካልሆነ በስተቀር። እንደዚህ ለወንድ ብላችሁ ሃይማኖት የምትቀይሩ ሃይማኖት ልብስ ነው? እንደፈለግሻው ልቀሽ እንደፈለግሽ የምትቀይሪ ለወንድ ነገረሽ ልክ ልክሽን አግብቼ አሁን እኮ በአሁኑ ሰዓት ላይ አግብቼ ለትዳር ካልሆነ በስተቀር ጓደኛ ይሽ ዓመት ሁለት ዓመት እያየና ጥቁር ማርክንና እንትናን ዛሬ ማርክ ፌድ ሰርቶ ከመሬት ነው ተፋፍሶ ይሄደው እንደዚህ የተዘላዘለ የተንበላጠጠ። እሷ ስትመጣ እሱ በቃ አልፈልግሽም ይላታል፣ እሱ ሲሄድ እሷ አልፈልግህም እንዲህ እየተባባሉ አልፈልግሽም አልፈልግሽም እየተባባሉ አልፈልግህም እየተባባሉ እንትናቸው ማራዘም፣ ከዛ እንካ ሰላምታቸው ማቀባበል፣ የሚያስጠላ የሚያስጠላ ቃላት መወራወር፣ ለሰው አይንም የሚዘገንን አይደለም? ለራሳቸው ዞር ብሎ ሊያዳምጡት ማለት ነው። ለማንኛውም ይበቃችኋል። አመሰግናለሁ። እንደናደር ወይ ሰዓት በጣም ሄዷል። ይበቃኛል።